ጉራማይሊነትን በአንድነት የሚያጋምዱ የጋራ እሴቶች ባለቤት የሆነችው ሀገር ኢትዮጵያ በምታከብራቸውና በርካታ ህዝብን በሚያሳትፉ የአደባባይ በዓላት የሚታደሙት ኢትዮጵያውያን ብቻ አይደሉም። ይልቁንም በተለያዩ ባህሎችና መልከ ብዙ መገለጫዎች የሚደምቀውን ገጽታ ለመመልከት ወደ ምንጩ የሚተሙ የሌላ ሀገር ዜጎች ቁጥር ከፍተኛ ነው። የኦሮሞ ህዝብ የክረምቱን ጭጋጋማ ወቅት በብርሃን ለተካው ፈጣሪ ምስጋና ይድረስ ሲል አክብሮቱን የሚገልጽበት የኢሬቻ በዓል ብዙሃኑን የሚያሰባስብ ነው። በሆረ ፊንፊኔ የተከበረው የኢሬቻ በዓልም ከተለያዩ የሀገሪቱ ክፍሎች መዳረሻቸውን አዲስ አበባ ያደረጉ ኢትዮጵያውያንን አሳትፏል። ከሌሎች የዓለማችን ክፍሎች የመጡ ዜጎችንም እንዲሁ። በዓሉን ለመታደም የመጡት ጎብኚዎች ባዩት ነገር ደስተኛ መሆናቸውንና የኢትዮጵያን የበርካታ ውብ ባህል ባለቤትነት ይናገራሉ። ኢትዮጵያ በጣም ውብ ሀገር ናት። በእርግጥ እኔ ህንዳዊ ነኝ፣ ነገር ግን ለእኔ ከኢትዮጵያውያን ጋር መሰባሰብ አዲስ አይደለም። ለአመታት ያክል በርካታ ስራዎችን በጋራ ሰርተናል። ሀገሪቱ የተለያዩ ቋንቋዎችና ባህሎች ባለቤት ናት። ህዝቦቿ ደግሞ አንድነትን ያሳያሉ። ከኢትዮጵያና ከህዝቦቿ ጋር ጥልቅ የሆነ ግንኙነት አለን። Um, I'm overwhelmed by the amazing uh, of feeling of joy. በአስደናቂ የደስታ ስሜት ተውጫለሁ። ባለቤቴና ጓደኘ ከዚህ ቀደም እዚህ መጥተው ነበር። እናም አዲስ አበባ መምጣት አለብሽ ይሉኝ ነበር። በዚህ አስደናቂ በዓል ላይ በመገኘትም በጣም ደስተኛ ነኝ። ከተማዋ በጣም የምታምር፣ ኢትዮጵያም የሚገርም ውበት ያላት ሀገር እንደሆነች ይነግሩኛል። ኢትዮጵያ ብዙ የተለያየ ባህልና ማንነት ያላቸው ዜጎች ተከባብረው በአንድነት የሚኖሩባት ሀገር መሆኗን መመልከታቸውን ጎብኚዎቹ ይናገራሉ። የሕዝቡ እንግዳ ተቀባይነት የባዳነት ስሜት እንዳይሰማቸው እንዳደረጋቸው የሚገልጹት ጎብኚዎቹ፣ ሌሎችም ይህንን ባህል ማየት አለባቸው ይላሉ። ኢትዮጵያንና ሕዝቦቿን እወዳችኋለሁ እናም በየጊዜው እዚህ የመጣበትን እድል ለማግኘት እናፍቃለሁ። በእነሱም መወደድ እንሻለሁ። And to get their love. And I would like to extend a, a welcome to all Europeans, uh, Americans. አውሮፓውያን አሜሪካውያን፣ ጠቅላላው የዓለም ህዝብም ወደዚህ መጥቶ ይህንን ድንቅ ባህል መጥቶ ቢያ ይላለው። በጣም የምታምር ከተማ አስደናቂ ሀገር ና የሚገርም ህዝብ ያለበት ነው። እዚህ በመገኘታችን እየተሰማን ያለው የእንግድነት ስሜት ሳይሆን የወንድማማችነት ነው። ወደ ኢትዮጵያ ለመምጣት ለሚያስብ ማንኛውም ሰው የመመክረው እንዲመጣ ነው። በጣም ሰላማዊ አስደሳችና በዓሉም ልዩ ነው። የሚቀጥለው ዓመት ተመልሼ እንደምመጣ እርግጠኛ ነኝ። በቆይታቸው ሌሎች የኢትዮጵያ ባህልና አካባቢዎችን የማየት ፍላጎት እንዳላቸውም የበዓሉ ታዳሚ የውጭ ሀገር ዜጎች ተናግረዋል።